ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የሚያዝያ 23 ቀን 2017 ዓ ም የምሽት ዜናዎችን ይዘንላቸው ቀርበናል። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው ተገኝተዋል። ጉዳዩ አነጋጋሪ ሆኗል። ትሰሙታላቸው። በወልቃይት ስለተፈጸመው ጥቃት ፋኖና የወልቃይት አስተዳደር የተለያየ ምላሽ ሰጥተዋል። ጉዳዩ ምንድን ነው የሚለውን ይዘናል። ተከዜን ተሻግሮ ኤርትራ ገባ የተባለው ኃይል አለ። ዝርዝር መረጃ አለን። ኦብነግ አብዲ ኢሌን ዓለም አቀፉ ማህበረሰብ ለፈጸሙት ወንጀል ማዕዘን ምርመራ እንዲያደርግና ለህግ እንዲያቀርባቸው ጠይቋል። ቤተ መንግስቱ ላይ ጥቃት ተፈጽሟል። የደረሰው ጉዳት ይፋ አልተደረገም። ታጣቂ ኃይሉ በከባድ መሳሪያ ነው ጥቃቱን የፈጸመው። የፓርላማ አባሉ ተገድለዋል። አባላቱ ተደናግጠዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ከአርባ በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው ተገኙ። በደቡብ አፍሪካ ከአርባ በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት ማግኘቱን የጆሐንስበርግ ፖሊስ አስታውቋል። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሐንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንተን የመኖሪያ አካባቢ በሚ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከእነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪዳ ማሶንዶ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናልም። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎች ያመለክታሉ። በወልቃይት ስለተፈጸመው ጥቃት ፋኖና የወልቃይት አስተዳደር የተለያየ ምላሽ ሰጡ። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በወልቃይት ጠገዴ ሰቲቱ መራ ዞን ባደረገው ተጋድሎ ከፍተኛ ድል አግኝቻለሁ ማለቱን በማለዳው የዜና ወጃችን ዘግበን ነበር። ክፍለ ጦሩ ካሉት ሰባት ብርጌዶች መካከል አንዱ የሆነውና በቅርቡ የተመሰረተው ወልቃይት ጠገዴ ጽናት ብርጌድ በዞኑ ቃፍቲያ ወረዳ እድሪስ ከተማን ሙሉ ለሙሉ መቆጣጠሩንና የወረዳውን አስተዳደር ጽህፈት ቤት ላይ ጥቃት መክፈቱን አስታውቋል። ውጊያው አሁንም ድረስ የቀጠለ ሲሆን የአገዛዙ ኃይል በርካታ አባላት ሙትና ቁስለ ሰልፈኛ ሆነዋል። በርካቶችም በፋኖ ተማርከዋል ብለዋል። የቀረው ኃይል እግሬ አውጪኝ ብሎ ወደ ሁመራ እየሸሸ መሆኑ የአርበኞች ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ አርበኛ ባንዲራው ግርማ ይገልጸዋል። ሆኖም የወልቃይት አስተዳዳሪዎችን በዚህ ጉዳይ ላይ መረጃ ጠይቅ ያለው ያለው ኢትዮ ፎከስ ሚዲያ ጥቃት የፈጸመው ፋኖ አይደለም ማለታቸውን ዘግበዋል። የወልቃይት አስተዳደር በምላሹ ይህ ጥቃት የተፈጸመው ለዞኑ እጅ ሰጥቶ የነበረ ተገን የተባለ ታጣቂ አሁን መሳሪያን መልሱልኝ ብሎ ባለመመለሱ ነው ይላል። አስተዳደሩ ተገን የተባለው ግለሰብ ፋኖ ነበር፣ እጁን ሰጥቶ ትጥቁን አስረክቧል ተደርጎ ነበር። ሆኖም መሳሪያህን አንመልስም ስላለ ነው አስተዳደር ጽህፈት ቤቱን አቃጥሎ በተከዜ በኩል ከ12 ጓዶቹ ጋር ወደ ኤርትራ ተሻግሯል ብሏል። ፋኖ ግን ጥቃቱን የፈጸመው በእኔ ስር የፋኖ መዋቅር ነው፣ ጥቃቱም የታቀደ ነው፣ ሚሊሻዎችም ተገድለዋል ሲል አብራርቷል። በሌላ በኩል የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ሳንክራ ከተማን ተቆጣጥሯል። በተመሳሳይ የ10 አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳሚ ያለውን ጠላት ድባቅ መትቶታል። የክፍለ ጦሩ ቃል አቀባይ ፋኖ ይበልጣል የእውነት እነሱ ወደ ገጠር፣ እኛ ወደ ከተማ እየገባን ነው ሲሉ ሁነቱን ገልጾታል። በሌላ በኩል በአላማጣ ከተማ የህወሀት ኃይሎች በአካባቢው ነዋሪዎች ላይ ከፍተኛ እገታ እየፈጸሙ መሆኑን የአካባቢው ነዋሪዎች ተናግረዋል። የጸጥታ ሁኔታ እንጠብቃለን፣ የጸጥታውን ስራ ከመከላከያ ተቀብለናል የሚሉ የህወሀት ታጣቂዎች በከተማዋ በተሽከርካሪ እየዞሩ ወጣቶችን እየደበደቡ፣ እያፈሱና እያገቱ ወደ ትግራይ አካባቢዎች እየወሰዱ ነው ተብሏል። በሌላ በኩል ደግሞ የብልጽግናው ሰራዊት በጎጃም ጃዊ አንድ የአእምሮ ህመምተኛን ጨምሮ አራት ንጹሀንን በግፍ ረሽኗል። ዛሬ ሚያዝያ 23 ቀን ዓመተ ምህረት በወርቅ ሜዳ ከተማ የብልጽግና ስርዓት ወታደሮች አራት ንጹሐን ላይ አሰቃቂ ግድያ ፈጽመዋል። የአይምሮ ህመምተኛና የካባ አባ ቀበሌ ነዋሪ የሆነ የአይምሮ ታማሚ መሆኑን በሕክምና ተረጋግጦ መድኃኒት እየወሰደ መሆኑን እያወቁና ከዚህ በፊት ደብድበው የአካል ጉዳት ያደረሱበት የነበረን ግለሰብ ረሽነዋል። ቀሪ ሶስት ግለሰቦችን ማለትም የሃይማኖት አባት የሆኑ ቄስ አብርሃም ከቤተ ክርስቲያን ኪዳን አድርሰው ሲመለሱ፣ ትልቅ ሰው አንተነህ የሚባሉት ደግሞ ሲሜዳ አፍርቂ ቀበሌ ነዋሪ ሲሆኑ ለገበያ ወርቅ ሜዳ ከተማ ሄደው ምሽት ሶስት ሰዓት ከዘመድ ቤት እያሉ በግፍ ተረሽነዋል። የአረጋልጋሹም የካባቦ ቀበሌ ነዋሪ ሲሆኑ በቤታቸው ቁጭ ብለው የተረሸኑ ናቸው። ኦብነግ አብዲ ኢሌን ዓለም አቀፉ ማህበረሰብ ለፈጸሙት ወንጀል ምርመራ እንዲያደርግና ለህግ እንዲያቀርባቸው ጠየቀ። የኦጋደን ብሔራዊ ነጻነት ግንባር ኦብነግ የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ኢሌን ጥሪ ተቃውሟል። የቀድሞ የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር ወይንም አብዲ ኢሌ ትናንት በማህበራዊ ሚዲያ ባሰራጩት ጽሁፍ ባለፉት ሁለት ቀናት ስማቸውን የማጥፋት ፕሮፓጋንዳ እየተከናወነ መሆኑን ገልጸዋል። ይህ አብዲ ኢሌ ለብልጽግና ማደራቸውን በይፋ ያሳወቁበት ጽሁፍም በማህበራዊ ሚዲያው መነጋገሪያ የሆነ ሲሆን በጽሁፉ ስሙ በክፉ የተነሳ ኦብነግም አፋጣኝ ምላሽ ሰጥቷል። አብዲሌ ለዚህ መሰረተ ቢስ ፕሮፖጋንዳ የፈጠራ ትርክቶች ምላሽ ለመስጠትና በአገራችን ወቅታዊ ሁኔታ አቋሜን ለመግለጽ ያዘጋጀሁት ጽሁፍ ነው ብለዋል። አብዲሌ በጽሁፋቸው ያለፈውን መቀየር እንደማይቻል የማይካድ ሀቅ ቢሆንም ስህተትን በድፍረት አምኖ መቀበልና ማረም ትክክለኛ ውሳኔ መሆኑን በመረዳት በጠቅላላ የስልጣን ዘመኔ በተለይም በለውጡ ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጡኝን ምክሮችና አቅጣጫ ባለመቀበል በለውጡ ንፋስ ግራ ተጋባውና ወደ ፖለቲካ መናኸሪያ የገቡ አዲስ ስልቶችን ቶሎ መቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ ቤት በሚሄደው አውቶቢስ ዘል እየገባውና ተሳፈርኩ ይላሉ። በአንዳንድ የሀገራችን ክፍሎች በትጥቅ ትግል ለውጥ እናመጣለን የሚሉ ኃይሎች የተሳሳተ የፖለቲካ ስትራቴጂያዊ አማራጭ የወሰዱ መሆኑን አምናለሁ ሲሉም አክለዋል። ሆኖም አቶ አብዲ እሌ የአብይን አካሄድ ተቃውመው የመጀመሪያውን ውጊያ ከአብይ ጋር የከፈቱት እርሳቸው መሆናቸውን ዘንግተውት ስለ ትጥቅ ትግል መክረዋል። ከኦብነግ ጋር ተሰልፈዋል በሚል አንዳንድ መረጃ የወጣባቸው አብዲ እሌ ከአገር አፍራሽ ኃይል ጋር አልሰለ ሳላለፍም ሲሉ ነው የገለጹትም። ለዚህ የአቶ አብድሌ ጽሑፍ ኦብነግ በሰጠው መልስ ሀሳባቸውን አጥብቆ እንደሚቃወም አስታውቋል። ኦብነግ ዛሬ ባወጣው መግለጫ አቶ አብዲኢሌ የዛሬ አስር ዓመት ገደማ የገደሏቸውንና ያሰቃዩዋቸው ሰዎች ላይ ሌላ የስነ ልቦና ጥቃት ለመፈጸም እየሞከሩ ነው ብሏል። ጨምሮም አቶ አብዲኢሌ በስልጣን ዘመናቸው በሱማሌ ሕዝብ ላይ ከፈጸሙት በደል አኳያ ከእስር መለቀቃቸው በራሱ አግባብነት የሌለው ነው የሚል እምነት እንዳለው አስረድቷል። መግለጫው ሲቀጥል አብዲኢሌ በስልጣን ዘመናቸው በሺህ የሚቆጠሩ ሰላማዊ ሰዎችን በጅምላ መግደላቸውን፣ በመቶ ሺህ የሚቆጠሩትን በግፍ እስር ቤት ማሰቃየታቸውን፣ ሰዎችን ከነ ህይወታቸው መቅበራቸውን፣ በታጣቂዎቻቸው በኩል በሴቶች ላይ ፆታዊ ጥቃት ማድረሳቸውንና ንብረትና ሀብት ማውደማቸውን አውስተዋል። በመሆኑም በአቶ አብዲሌ ላይ ዓለም አቀፉ ማህበረሰብ ለፈጸሙት በሰብአዊነት ላይ ያነጣጠረ ጥቃት ምርመራ እንዲያደርግና ለፍትህ እንዲያቀርባቸው ጥሪ አቅርበዋል። በካርቱም የሚገኘው ፕሬዝዳንታዊ ቤተ መንግስት በፈጥኖ ደራሽ ኃይሉ በከባድ መሳሪያ ተመታ። የሱዳን ፕሬዝዳንታዊ ቤተ መንግስት ዛሬ ሐሙስ በመሐመድ ሐምዳን ዳጋሎ በሚታዘዘው ፈጥኖ ደራሽ ኃይል በከባድ መሳሪያ መመታቱን ወታደራዊ የመረጃ ምንጮች ተናግረዋል። በሱዳን ዋና ከተማ ካርቱም መሰል ጥቃት ሲፈጸም በሳምንት ውስጥ ሁለተኛው እንደሆነ የፈረንሳይ ዜና አገልግሎት ዘግቧል። የሱዳን ፈጥኖ ደራሽ ኃይል በኦምዱርማን አልሳልሃ የተባለ ቦታ ከሚገኝ ይዞታው በረጅም ርቀት ተወንጫፊ ከባድ መሳሪያ ጥቃት እንደፈጸመ ስማቸው እንዳይገለጽ የፈለጉ ወታደራ ወታደራዊ የመረጃ ምንጭ ለፈረንሳይ ዜና አገልግሎት ተናግረዋል። በጥቃቱ በሰው ላይ የደረሰ ጉዳት ስለመኖሩ እስካሁን የተባለ ነገር የለም። ባለፈው ቅዳሜ የደጋሎ ፈጥኖ ደራሽ ኃይል በካርቱም በሚገኝ የሱዳን ጦር ጠቅላይ እዝ ማዕከል ላይ ተመሳሳይ ጥቃት ፈጽሞ እንደነበር የመረጃ ምንጩ ገልጸዋል። በአብደልፈታ አልቦርሃ የሚታዘዘው የሱዳን ብሔራዊ ጦር ፕሬዝዳንታዊውን ቤተ መንግስት እና የሱዳን አውሮፕላን ማረፊያን ጨምሮ በካርቱም ቁልፍ አካባቢዎችን ተቆጣጥሯል። ለሱዳን ትይዩ መንግስት መመስረታቸውን ያወጁት መሐመድ ደጋሎ የሚመራው ፈጥኖ ደራሽ ኃይል በ ደቡባዊ ካርቱም ጥቂት አካባቢዎችና ምዕራባዊ ዳርፉርን ይዟል። የኬንያ የፓርላማ አባል በዋና ከተማዋ ናይሮቢ በታጣቂዎች ተገደሉ። አንድ የኬንያ ፓርላማ አባል የታቀደ ነው በተባለ ጥቃት በዋና ከተማዋ ናይሮቢ ጎዳና ላይ በሞተር ሳይክል በሚጓዙ ታጣቂዎች በተተኮሰባቸው ጥይት ተገድለዋል። ፖሊስ እንዳለው ጥቃት ፈጻሚዎቹ የምክር ቤት አባል የሆኑትን ቻርልስ ኦንጎንዶዋሪ መኪና ከፊት ሆነው ሲከታተሉ ቆይተው ከሞተር ሳይክሉ ላይ በመውረድ ከቅርብ ርቀት ተኩሰው ገድለዋቸዋል። የዚህ ወንጀል ባህሪ ኢላማውን የለየና ቀድሞ የታቀደ ነው በማለት የፖሊስ ቃል አቀባይ ሙቺሪኒጋያ ግድያውን በተመለከተ በሰጡት መግለጫ ላይ ተናግረዋለም። የኬንያ መገናኛ ብዙሃን እንደዘገቡት የተቃዋሚ ፓርቲ አባልና የምክር ቤት እንደራሴ የሆኑት ቻርለስ ከሁለት ወራት በፊት ለህይወታቸው ስጋት እንዳላቸው ገልጸው ነበር ተብሏለም። ረቡ ምሽት ላይ በተፈጸመው ጥቃት የፓርላማ አባሉ ጠባቂና ሾፌር ጉዳት ስለደረሰባቸው ግለሰቡ በፍጥነት ወደ ሆስፒታል ቢወስዷቸውም ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጿለም። ጥቃቱ የተፈጸመው ንጎንጎ በተባለ ጎዳና ላይ በሚገኙ ተሽከርካሪዎች በሚበዙበት አደባባይ እና በአብዛኛው ትራፊክ ፖሊሶች እንዲሁም የደህንነት ካሜራዎች ባሉበት ስፍራ ነው። ግድያው ከተፈጸመ በኋላ ወዲያውኑ ከፍተኛ የፖሊስ አዛዦች እና መርማሪዎች ከስፍራው የደረሱ ሲሆን ለክስተቱ ዙሪያ ምርመራ እየተካሄደ መሆኑን ፖሊስ አሳውቋል። ፕሬዚዳንት ዊሊያም ሩቶ በጥቃቱ ላይ ፖሊስ ጥልቅ ምርመራ እንዲያካሄድና ግድያውንም የፈጸሙት ተጠያቂ እንዲሆኑ ትእዛዝ ሰጥተዋል። ከጥቃቱ በኋላ ግድያው በተፈጸመበት ቦታ የተገኙ የምክር ቤት አባላት ድንጋጤና ቁጣቸውን በመግለጽ ፈጣን ምርመራ ተደርጎ ገዳዮች ለፍርድ እንዲቀርቡ ጠይቀዋለም። የኬንያ ፓርላማ አፈጉባኤ ሞሰስ ዌታንጉላ የተገደሉትን የፓርላማ አባል የማይፈሩና የተከበሩ የህዝብ እንደራሴ እንደነበሩ በመግለጽ ግድያው አሳዛኝ ብለውታል። ሟች የምክር ቤት አባል ቻርልስ በአንጋፎ ፖለቲከኛ ራይላ ኦዲንጋ የሚመራው የኦሬንጅ ዲሞክራቲክ ሙቭመንት ፓርቲ አባልና ከምዕራብ ኬንያ የተመረጡ የህዝብ እንደራሴ ነበሩ። የፓርቲው መሪ ኦዲንጋ በታጣቂዎች የተፈጸመውን ግድያ ጭካኔ የተሞላበት በማለት ባወጡት መግለጫ አውግዘውታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተሏቸዋቸውን ይመስል ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም